ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ከአዲስ ፖሊስ ዜናዎቻችን ጋር ኢንስፔክተር ተዘራ አብሽር አብሬያችሁ ቆያለሁ። አብራችሁ ቆዩ። 115 ኪሎ ግራም ስጋ የሰረቁ ሁለት ተከሳሾች በእስራት ተቀጡ። ረዳ ሳጅን አባይነህ ነው የማየው፣ ዝርዝር አለው ሁለቱ ግለሰቦች የወንጀል ድርጅቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ መብራት አካባቢ ነው። ሬስቶራንት ከፍተው ዘመድ አዝማድ እንዲመርቁላቸው ድግስ መደገሳቸውን የሚናገሩት የግል ተበዳይ የሆኑት አቶ አበበ ቢረዳም ለዝግጅቱም ደግሞ ሁለት በሬዎችን ገዝተው የነበረ ሲሆን እነዚህን ሁለት በሬዎች የሚያርዱላቸው ግለሰቦችን በ25 ሺህ ብር ለሁለት ቀን የቀጠሩ ቢሆንም በሬ አርደው ስጋውን ተሽከርካሪ ጠርተው ይዘው ሊሄዱ ሲሉ መያዛቸውን ገልጸዋል። አብረው ነው የቅዳሜ ፕሮግራም ስራ ካከናወኑ በኋላ እሑድ ጠዋት ደግሞ ተነስተው ስራቸው ጀመሩ። እኛ ወደ ስራቸው ተፍተፍ እያልን በመሀል ራይድ መኪና አስጠርተው ስጋ ቆራርጦ 115 ኪሎ የሚሆን ስጋ በተለያየ ኮርቱ፣ ፌስታል ሰብስበው በአጋጣሚ ያው ጥበቃው ፊት ለፊት ስለደረሰባቸው ሰዎቹ ተይዘው ወደ ፍርድ ቤት ቀረቡ ማለት ነው። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ ተከሳሾቹ በአካባቢው በነበሩ የወንጀል መከላከል የፖሊስ አባላትና በማህበረሰቡ ከተያያዙ በኋላ ምርመራ መዝገብ በማደራጀት ክስ የተመሰረተባቸው መሆኑን ገልጸዋል። ስጋውን ቆራርጠው በራይድ እየጫኑ እያለ በአካባቢውና በፖሊስ የተያዙ ሲሆን ከዚያም በኋላ ቀርበውም የግል ተበዳይ አቤቱታቸውን አቅርበው እኛም የምርመራ መዝገቡን በተገቢ ሁኔታ ካጣራም በኋላ ክስ እንዲመሰረት ወደ ንፋስ ስልክ አቃቢ የመላክ ስራ ሰርተናል። የክፍሉ አቃቢ ከመሰረተ በኋላ ለንፋስ ስልክ ላፍቶ የመጀመሪያ ደረጃ አንደኛ አርትዲ ችሎት ፈጣን ችሎት አቅርበናቸው በማረሚያ ቤት እየተከታተሉ ይገኛሉ። የተከሳሾቹን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ችሎት ተከሳሾቹ እያንዳንዳቸው በሁለት ዓመት ጽኑ እስራት እንዲቀጡ ወስኑባቸዋል። ስራ ሰርቶ ራስን መለወጥ እየተቻለ ነገን አርቆ ባለማሰብና በመስገብገብ ወንጀል መፈጸም አስፈላጊ አይደለም ያሉት መርማሪውና የግል ተበዳይ ሁሉም ሰው በታማኝነት የተሰጠውን ኃላፊነት መወጣት ይኖርበታልም ብለዋል። በሁለት ቀን 25 ሺ ብር የሚከፈላቸውን ትተው ነው ወደ ጎን ይህን አይነት ነገር ያደረጉት ወጣት ናቸው። እንደ ወጣትነታቸው ግን እራሳቸው መቀየርና ሙያቸውም እንዳላቸው ሆኖ እንደዚህ ሰርተው መለወጥ እያለባቸው በጎን በኩል እንደዚህ አይነት ስርቆት በጎን በኩል እንደዚህ አይነት በለጽጋለሁ የሚል ሀሳብ ባይኖር ይሻላል። በአካል መጥተው እምነት ተሰጥቷቸው ንብረት እንዲ የሚያባክሩ ሰዎች ከሆኑ እያንዳንዱ ሰዎች ሲያነጋግሩ ለስራ ሲጠሯቸው ምን ያህል እምነት አላቸው? ምን ይህ ይሄ ነገር ያዋጣል ይሰራሉ ወይ ብሎ እንዲያሰቡበትን እንዲገናዘቡ ጥሬን ያቀርባሉ። ከአለርት ሆስፒታል ግቢ ውስጥ የስርቆት ወንጀል የፈጸመ ተከሳሽ በአምስት ዓመት ጽኑ ስራት ተቀጣ። ረዳት ሳጅን ሳምሶን ሰለሞን ዘግቦታል። ረዳት ሳጅን ፍጹም በቀለ ዝርዝሩን ያቀርበዋል የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒው ክፍለ ከተማ ወረዳ አንድ አላርት ሆስፒታል ግቢ ውስጥ ነው። ተከሳሽ አቡሽ ሰለሞን አላርት ሆስፒታል ግቢ ውስጥ የሐኪሞች መኖሪያ ቤት መስኮትን ሰብሮ በመግባት የተለያዩ ስልኮችን ሰርቆ ሊወጣ ሲሞክር እጅ ከፍንጅ መያዙን በኮልፌ ቀራኒው ክፍለ ከተማ ፖሊስ መምሪያ የጅማ በራ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ብሩክ አስራት ገልጸዋል። ከሌሊቱ ሰባት ሰዓት አካባቢ በሚሆንበት ሰዓት ላይ ይህ ተጠርጣሪ ቀደም ሲል በዚሁ አለርት ሆስፒታል ውስጥ በጥበቃ ሰራተኝነት ይሰራ የነበረ ነው። እዛ አካባቢ ላይ ደግሞ ዶክተሮች የሚኖሩበት መኖሪያ አካባቢ አለ። ያን መኖሪያ አካባቢ ላይ ያው ስለሚያውቀው እዛ በሚሰራበት ሁኔታ ባጠናው መሰረት ይህ ተጠርጣሪ ከላይ በተጠቀሰው አሁን በገለጽኩት ቀን ላይ ሌሊት ላይ የዶክተሮች መኖሪያ ቤት ገብቶ ያው ተንሸራታች መስኮቶች አሉ። እነሱን በማንሸራተት ወደ ቤት ከገባ በኋላ ሁለት ሳምሰንግ ሞባይሎች እና አንድ በተን ሞባይል ይወስዳል። የተጠርጣሪ ንብረቱን ከወሰደ በኋላ ያው ሲደረስበት ንብረቶቹን እንደያዘ እዛው አካባቢ ላይ በነበረ ሮቶ ውስጥ በመግባት ይደበቃል። ያው ሞባይሎቹንም እዛው ደብቆ እዛው እጅ ከፍንጅ ሊያዝ ችሏል። በሰበሰቡ ነው ማስረጃ ልክ አቃቢ ህግ አስመስክሮበት ተጠርጣሪው ፍርድ ቤቱ የዋስትና መብት ፈቅዶለት በአርባ ሺህ ብር ዋስትና ከወጣ በኋላ ይህንን ጉዳይ ባለመከታተሉ ፍርድ ቤቱ ተጠርጣሪው በሌለበት ቅጣት እንዲወሰንበት ብይን ሰጥቷል። የተከሳሽን ጉዳይ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት ሌሎችን ያስጠነቅቃል፣ ግለሰቡን ያስተምራል በማለት በአምስት ዓመት ጽኑ እስራት እንዲቀጣ ወስኖበታል። ተቋማት በቂ ጥበቃ በማድረግ መሰል ወንጀሎችን መከላከል ይገባቸዋል ያሉት ኢንስፔክተር ብሩክ አስራት፣ ህብረተሰቡ ለፖሊስ የሚሰጠውን ጥቆማና እገዛ አጠናክሮ መቀጠል አለበት ሲሉ መልእክታቸውን አስተላልፈዋል። ተቀጥረው ከሚሰሩበት ድርጅት ውስጥ ኤሌክትሪክ ገመድ ስርቆት የፈጸሙ ሁለት ግለሰቦች በጽኑ እስራት እንዲቀጡ ተወሰነባቸው። ዘገባው የምክትል ሳጅን ፍሬኒ ገብረ ጻዲቅ ነው። ዋና ሳጅን ፈልጉሻ አሻግሬ ታቀርበዋለች። ተከሳሾቹ የስርቆት ወንጀልን የፈጸሙት በአራዳ ክፍለ ከተማ ወረዳ ዘጠኝ ልዩ ቦታው ኤችኤምቴን ስታር ኃላፊነቱ የተወሰነ የግል ማህበር ህንፃ ውስጥ ነው። የማህበሩ ተወካይ ወይዘሪት መንበረ ማርቆስ እንደገለጸችው ተከሳሾቹ በጥበቃ ሰራተኝነትና በቀን ሰራተኝነት ተቀጥረው እየሰሩ በነበረበት ጊዜ ተመሳጥረው የስርቆት ወንጀሉ እንደፈጸሙ ገልጻለች። ጥበቃ ነው፣ ከአመት በላይ ሰርቷል። ሰው ላይ ልብሽንጥለት እየሰራ ነው ትያለሽ። ይሄኛው ደግሞ የቀን ሰራተኛ ነው፣ ከሶስት አመት በላይ ሰርቷል። ለምን የስራ ቀን ሰራተኛ ስለሆነ ስራ በሚያስፈልግ በኖረ ሰዓት እየደወልን ይሄ ስራ አለ እያለን በውል ሳይሆን በቃል ተገንትን ብለን የሚሰራ ሰው ነው እና ረጅም አመት ሰርተዋል። አብሯቸው የሚሰራ ልጅ አለ እና እሱ ተጠራጥሮ እንደዚህ እንደዚህ ሲያደርጉ አይቻለሁ እናንተም ተከታተሉ ብሎ ወደኛ መጥቶ ሲነግረን እንዳለው ባለው ቀን ወደ ኋላ ተመልሰን ስናይ ካስቀመጥንበት ኬብሉን ይዞ ሲወጣ ሰው። ለማምለጥ ሙከራ አላደረጉም። ለምን አላወቁ። ተፈልጋችን ሆኑ ተብለው ተጠሩ። ሲመጡ ፖሊሶችም ወዲያው መጥተው ተባበሩን ለፍርድ እንዲቀርቡት ያደረገ ማለት ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የአራት ኪሎ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አስታውሰኛ አለማየሁ እንደገለጹት አንደኛ ተከሳሽ የሸዋስ ጎበዙ፣ ሁለተኛ ተከሳሽ ባብሰው ወንዱ ወንጀሉን ከፈጸሙ በኋላ በቁጥጥር ስር ውለው ተገቢው ምርመራ ተጠርቶባቸው በአቃቢ ህግ በኩል ክስ እንደተመሰረተባቸው ገልጸዋል። አንደኛው ተከሳሽ የቀን ሰራተኛ ሲሆን፣ ሁለተኛ ተከሳሽ ደግሞ የጥበቃ ሰራተኛ ሲሆን አብረው በመነጋገር ንብረትነቱ የድርጅት የሆነውን የኤሌክትሪክ ገመድ የዋጋው ግምቱ 200 ሺ ብር የሚያወጣውን ንብረቱን አብሮ በመነጋገር ከተቀመጠበት ከስቶር ውስጥ አወጥቶ የካሜራ እይታውን ቼክ በማድረግ ወደ አራት ኪሎ ፖሊስ ጣቢያው የድረሱልኝ ጥሪ በስልክ ደውሎ ከተናገሩ በኋላ እኛም በቦታው ላይ በመሄድ በቅጂ ካሜራ ካየነው በኋላ እኛም ተጠርጣሪዎቹን ይዘን መተን ምርመራውን አጠናቀን መፈጣን ችሎት አቀርበን ውሳኔ አሰጥተናል። ጉዳዩ ሲከታተለው የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አምስተኛ ወንጀል ችሎት ተከሳሾቹ የኤሌክትሪክ ገመድ ስርቆት ወንጀሉን የፈጸሙ መሆኑን በሰውና በሰነድ ማስረጃዎች አረጋግጦ በአንደኛ ተከሳሽ የሸዋስ ጎበዙና ሁለተኛ ተከሳሽ በአብሰው ወንዱ እያንዳንዳቸው በስድስት ዓመት ጽኑ ስርዓት እንዲቀጡ ወስኖባቸዋል። ተቋማት ሰራተኞችን ከቀጠሩ በኋላ ተገቢውን ቁጥጥርና ክትትል በማድረግና ንብረታቸው ላይ የስርቆት ወንጀል እንዳይፈጸም ደህንነቱ የተጠበቀ ቦታ ላይ በማስቀመጥ ጥንቃቄ ማድረግ አስፈላጊ እንደሆነ መርማሪው መልእክት አስተላልፈዋል። ከመቶ ሺ ብር በላይ የዋጋ ግምት ያለው ሞባይል ስልክ ቀምቶ ለማምለጥ ሲሞክር በተያዘ ግለሰብ ላይ ክስ ተመሰረተ። ተጨማሪ ዘገባውን ረዳት ሳጅን አለም ልጅ አለም አዘጋጅቶታል። ተከሳሹ የወንጀል ድርጊቱን ፈጽሟል የተባለው በቂርቆስ ክፍለ ከተማ ወረዳ ዘጠኝ ቤተሰብ መምሪያ አካባቢ በቀኑ ክፍለ ጊዜ ነው። ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይ ከስራ ወጥተው መንገድ ዳር ተሽከርካሪያቸውን አቁመው ስልክ እያወሩ በነበረበት ወቅት ግለሰቡ ሞባይላቸውን ነጥቋቸው መሮጡን ተናግረዋል። በአጋጣሚ ከስራ ወጥቼ ቆም ብዬ ስልክ ሳውራ ነበረ። በመኪና ውስጥ ነው ያለሁት። በአጋጣሚ ስራው ጉዳይ ትንሽ አቴንሽን ያለው ስለነበረ መስኮት ዝቅ አድርጌ ሳወራ ነበር። አሁን ተጠርጣሪው ከሶስት ግብረ አበሮቹ ጋራ ከኋላ መጥቶ ሞባይል ነጥቆ ሸሸ። ከሞባይሉ የበለጠ ደግሞ እዛ ውስጥ ያለው ሰነድ በጣም ለኔ እጅግ በጣም ጠቃሚ ነው እና በእውነት ፖሊስ ከፍተኛው ሚና ተጫውቶልኛል። የደንበላ አካባቢ ፖሊስ ጣቢያ የወንጀል መከላከል አባል የሆነው ኮንስታብል አሸብር ክፍሌ በረፍት ሰዓቱ ሲንቀሳቀስ በአጠገቡ ሶስት ወጣቶች እየሮጡ እንዳለፉና ከኋላ ያዙልኝ የሚል የግል ተበዳይን ድምፅ በመስማቱ ሞባይል ነጥቆ ለማምለጥ የሞከረውን ተጠርጣሪ በቁጥጥር ስር መዋሉን ተናግሯል። ወደ ሶስት አቅጣጫ የሚመራ መንገድ ነበር። እንደ አጋጣሚ መንገዱም ሶስት ናቸው እነሱ እና እዚ አካባቢ ያባረርኳቸው ሶስቱንም ድርሻቸው ቅርቢያቸው ያለው ከዛ ተበታትኑብኝ አንዱ እንደ አጋጣሚ ስልኩን በእጁ ይዞ ነበረና እሱን ከዛ ስልክ የመያዙን ካየሁ በኋላ እነዛን ተወኩኝና፣ ያው ብቻም በሳቱ ብቻም ስለነበርኩኝ እሱን ተከትዬ የመያዙ ነው የተደረገው። የደንበላ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ተሻገር መለሰ እንደገለጹት ተጠርጣሪው የግል ተበዳይ በስልክ እያወሩ በነበረበት ወቅት ሳምሰንግ ኤስ 22 አልትራ ሞባይል ነጥቆ ለማምለጥ ሲሞክር በፖሊስ አባል እጅ ከፍንጅ ከተያዘ በኋላ የሰውና የሰነድ ማስረጃዎችን በማሰባሰብ ተገቢው ምርመራ ተጣርቶ ክስ ተመስርቶበታል። የቅሚያ ወንጀል ነው የተፈጸመው። የግል ተበዳይ መኪና ውስጥ ስልክ እያወራ ያለ ተከሳሽ ከኋላ በኩል በመምጣት ጆሮ ላይ ሲያወራ የነበረው ሳምሰንግ አልትራ ኤስ 22 ለት 110 ሺ ብር የሚያወጣውን ቀምቶ ሲይዝ በአካባቢ በነበረ በፖሊስ አባል ተይዟል። ነው ምርመራ መዝገቡን የሰውምና የሰነድ ማስረጃ በማሰባሰብ ክስ ተመስርቶበታል። ተከሳሽ ወታል። ተመሳሳይ ወንጀልን አስቀድሞ ለመከላከልና ተፈጽሞ ሲገኝም ወንጀል ፈጻሚዎችን በህግ አግባብ ተጠያቂ ለማድረግ ህብረተሰቡ ተባባሪ መሆን እንደሚገባው ዋና ሳጅን ተሻገር መለሰ አሳስበዋል።